በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። መዝሙረ ዳዊት መዝሙር ሰባት አቤቱ አምላኬ፣ በአንተ ታመንኩኝ፣ ከሚያሳድዱኝ ሁሉ አድነኝ አውጣኝ። ነፍሴን እንዳንበሳ ነጥቀው እንዳይሰብሯት፣ የሚያድንና የሚታደግህ ሳይኖር አቤቱ አምላኬ እንዲህ ስካደረግኩኝ ዓመፃም በእጄ ቢኖር ክፉ ላደረጉብኝም ክፉን መልሼባቸው ቢሆን ጠላቴንም በከንቱ ገፍቼ ብሆን፣ ጠላት ነፍሴን ያሳዳት ያግኛትም ሕይወቴንም በምድር ላይ ይርገጣት ክብሬንም በትቤ ላይ ያዋርዳት አቤት አቤቱ፣ በመዓት ተነስ፤ በጠላቶቼ ላይ በቁጣ ተነሰባቸው። አቤቱ አምላኬ ባዘዝከው ትእዛዝ ንቃ። የአሕዛብም ጉባኤ ከባል በእነርሱም ላይ ወደ ከፍታ ተመለስ። እግዚአብሔር በአሕዛብ ይፈርዳል። አቤቱ እንደ ጽድቄ ፍረድልኝ፣ እንደ የዋህነቴም ይሁንልኝ። ያጣን ክፋት ይጥፋ፣ ጻድቁን ግን አቅና። እግዚአብሔር ልቦናንና ኩላሊትን ይመረምራል። እግዚአብሔር የጽድቅ ጋሻዬ ነው፣ ለቅኖች የሚያድናቸው እግዚአብሔር። የእውነተኛ ዳኛ ነው፣ ኃይለኛም ታጋሽም ነው፣ ሁል ጊዜ አይቆጣም። ባትመለሱ ግን ሰይፉን ይስላል፣ ቀስቱንም ገተረ አዘጋጀ። የሞትን መሳሪያ አዘጋጀበት፣ ፍላጻዎቹንም የሚቃጠሉ አደረገ። እነሆ ባመጻ ተጨነቀ፣ ጉዳትን ጸነሰ፣ ኃጢአትንም ወለደ። ጉድጓድንም ማሰ፣ ቆፈረም፣ ባደረገውም ጉድጓድ ይወድቃል። ጉዳቱ በራሱ ይመለሳል። አመፃውም ባናቱ ላይ ትወርዳለች። እግዚአብሔርን እንደ ጽድቁ መጠን አመሰግነዋለሁ፣ ለልዑል እግዚአብሔርም ስም እዘምራለሁ። ምስጋና ለእግዚአብሔር ይሁን፣ አሜን። መዝሙረ ዳዊት መዝሙር ስምንት አቤቱ፥ ጌታችን ስምህ በምድር ሁሉ እጅግ ተመሰገነ፤ ምስጋና በሰማዮች ላይ ከፍ ከፍ ብሏልና። ከሕፃናትና ከሚጠቡ ልጆች አፍ ምስጋናን አዘጋጀህ፤ ስለ ጠላት፣ ጠላትንና ግፈኛን ለማጥፋት የጣቶችህን ሥራ ሰማዮችን ባየን ጊዜ ጨረቃንና ከዋክብትን አንተ የሰራቸውን ታስበው ዘንድ ሰው ምንድን ነው? ትጎበኘውስ ዘንድ የሰው ልጅ ምንድን ነው? ከመላእክት ጥቂት አሳነስከው፣ በክብርና በምስጋና ዘውድ ላይ ከለልከው፣ በእጆችም ስር ስራ ሁሉ ላይ ሾምከው፣ ሁሉን ከእግሮቹ በታች አስገዛህለት። በጎችንም ላሞችንም ሁሉ ደግሞም፣ የምድረ በዳውን እንስሳ፣ የሰማዩንም አዋፋት፣ የባሕርህንም አሳዎች፣ በባህር መንገድ የሚሄደውን ሁሉ። አቤቱ ጌታችን ስምህ በምድር ሁሉ እጅግ ተመሰገነ። ምስጋና ለእግዚአብሔር ይሁን፣ አሜን። መዝሙረ ዳዊት መዝሙር ዘጠኝ አቤቱ በልቤ ሁሉ አመሰግንሃለሁ፣ ታምራትንም ሁሉ እናገራለሁ። በአንተ ደስ ይለኛል፣ ሐሴትንም አደርጋለሁ፣ ልዑል ሆይ በስምህ ዘምራለሁ። ጠላቶቼ ወደ ኋላ በተመለሱ ጊዜ ይሰናከላሉ፣ በፊትህም ይጠፋሉ። ፍርዴንና በቀልን አድርገህልኛልና፣ ጽድቅን እየፈረድክ በዙፋን ላይ ተቀመጥክ። አሕዛብ ገሰጽክ፣ ዝንጎቹንም አጠፋ፣ ስማቸውንም ለዘላለም ደመሰስክ። ጠላቶችንም በጦር ለዘላለም ጠፉ፣ ከተሞቻቸውንም አፈረስክ፣ ዝክራቸውንም በአንድነት ጠፋ። እግዚአብሔር ክብር ለዘላለም ይኖራል፣ ዙፋኑም ለመፍረድ አዘጋጀ። እርሱም ዓለምን በጽድቅ ይፈርዳል፣ አሕዛብንም በቅንነት ይዳኛቸዋል። እግዚአብሔርም ለድሆች መጠጊያ ሆናቸው፣ እርሱም በመከራቸው ጊዜ ረዳታቸው ነው። ስምህን የሚያውቅ ሁሉ ባንተ ይታመናሉ። አቤቱ፣ የሚሹህን አትተዋቸውምና። በጽዮን ለሚኖር ለእግዚአብሔር ዘምሩ፣ በአሕዛብ መካከል አደራረጉ ንገሩ። ደማቸውን የሚመረምር እርሱን አስቧልና፣ ደማቸውን የሚመራመር እርሱ አስቧልና፣ የድሆችንም ጩኸት አረሳምና። አቤቱ፣ እዘንልኝ። ጠላቶቼም የሚያመጡብኝን መከራ እይ፣ ከሞት ደጆች ከፍ ከፍ የምታደርገኝ ምስጋናውን ሁሉ እናገር ዘንድ በጽዮን ልጅ በደጆቹ በማዳንህ ደስ ይለኛል። አሕዛብ የሰሩት ጉድጓድ ወደቁ፣ በዚያችም በሸሸጓት ወጥመድ እግራቸው ተጠመደች። እግዚአብሔር ፍርድን በማድረግ የታወቀ ነው። ኃጢአተኛው በእጆቹ ሥራ ተጠመደ። ኃጢአተኞች ወደ ሲኦል ይመለሳሉ ኃጢአተኞች ወደ ሲኦል ይመለሳሉ እግዚአብሔርን የሚረሱ አሕዛብ ሁሉ። ድሀ ለዘላለም አይረሳምና የችግረኞችም ተስፋቸው ለዘላለም አይጠፋም። አቤቱ፣ ተነስ፤ ሰውም አይበርታ። አሕዛብ በፊት ይፈረድባቸው። አቤቱ፣ ፍርሃትን በላያቸው ጫንባቸው፤ አሕዛብ ሰዎች እንደሆኑ ይወቁ። ምስጋና ለእግዚአብሔር ይሁን፤ አሜን። መዝሙረ ዳዊት መዝሙር አስር አቤቱ ለምን ርቀህ ቆምክ? በመከራም ጊዜ ለምን ትሰወራለህ? በኀጢአተኛ ትቢት ድሀ ይናደዳል፣ ባሰቡት ተንኮላቸው ተንኮላቸው ተጠመዱ። ኀጢአተኛ በነፍሱ ፈቃድ ይመለሳልና አመፀኛም ይባርካል። ኀጢአተኛ እግዚአብሔርን ያበሳጨው እንደ ጣውን ብዛት አይመራመረውም። በእርሱም ፊት እግዚአብሔር የለም። መንገዱ ሁሉ የረከሰ ነው፣ ፍርድህም በፊት የፈረሰ ነው። ጠላቶችንም ይገዛቸዋል። በልቡም ይላል ለልጅ ልጅ አልታወክም፣ ክፉም አያገኘኝም። አፉ መርገምንና ሽንገላን ተንኮልንም የተሞላ ነው። ከምላሱም በታች ጉዳትና መከራ ነው። በመንደሮችም መሸመቂያ ይቀመጣሉ፣ ንጹሃንን በስውር ይገድል ዘንድ ዓይኖቹም ወደ ድሃ ይመለከታሉ። እንደ አንበሳ በጭፍግ ዱር በስውርም ይሸምቃል፣ ድሃውን ለመንጠቅ ያደባል፣ ድሃውንም ይነጥቀዋል፣ በአሽከላውም ይስበዋል። ድሃ ይዋረዳል፣ ይጎብጣል፣ በኃያላኑም እጅ ይወድቃል። በልቡም ይላል እግዚአብሔር ረስቶኛል፣ ፈጽሞም እንዳይኝ ፊቱን ሰወረ። አቤቱ፣ አምላክ ሆይ ተነስ፣ እጅህንም ከፍ ከፍ ትበል፣ ድሆችን አትርሳ። ኃጢአተኛ ስለ ምን እግዚአብሔር አስቆጣም? በልቡ አይመራመርም፣ ይላልና። አየኸው አንተ ክፋትንና ቁጣን ትመለከታለህና በእጅ ፍዳውን ለመስጠት ድሃ ራሱን ላንተ ይተዋል፣ የድሃ አደግም ረዳቱ አንተነ። የኃጢአተኛንና የክፉን ክንድ ስበር የኃጢአቱንም ብድራት ክፈል ሌላ እስከሚያገኝ ድረስ እግዚአብሔር ለዘላለም ይነግሳል። በአሕዛብም ክብሩ ይጠፋሉ። እግዚአብሔር የደሆችን ድምፅ ሰማ ጆሮውንም የልባቸውንም ሐሳብ አደመጠች። ፍርዱ ለድሃ አደግና ለችግረኛ ይደረግ ዘንድ ሰዎች በምድር ላይ አፋቸውን ከፍ ከፍ ማድረግ እንዳይደግሙ ምስጋና ለእግዚአብሔር ይሁን ለዘላለሙ አሜን።